ምዕራፍ 19 የሶዶም ኀጢአት። ሁለቱም መላእክት በመሸ ጊዜ ወደ ሶዶም ደረሱ። ሎጥም በሰዶም ከተማ በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሣ። ፊቱንም ወደ ምድር ደፍቶ ሰገደላቸው። አላቸውም ጌቶች ሆይ ወደ ባሪያችሁ ቤት ገብታችሁ እደሩ፣ እግራችሁንም እታጠቡ፣ ነገም አልዳችሁ መንገዳችሁን ትሄዳላችሁ። እነርሱም በአደባባዩ እናድራለን እንጂ አይሆንም አሉት። እርሱም ግድ አላቸው፣ ወደ እርሱም አቀኑ፣ ወደ ቤቱም ገቡ። ቂጣንም አስጋገረላቸው፣ እነርሱም በሉ። ገና ሳይተኙም የዛች ከተማ ሰዎች ታናሹም ታላቁም ቤቱን በአንድነት ከበቡት። ሎጥንም ጠርተው እንዲህ አሉት፣ በሌሊት ወደ አንተ ቤት የገቡ ሰዎች ወዴን ናቸው? እናውቃቸው ዘንድ ወደ እኛ አውጣቸው። ሎጥም ወደ እነርሱ ወደ ደጅ ፊት ለፊት ወጣ፣ መዝጊያውንም በስተኋላው ዘጋ። እንዲህም አላቸው ወንድሞች ሆይ፣ ለእናንተ አግባባችሁም አይደለም። በእነዚህ ላይ ክፉ አታድርጉ። እነሆ ወንድን ያላወቁ ሁለት ሴት ልጆች አሉኝ፣ እነርሱን ላውጣላችሁ፣ እንደ ወደዳችሁ አድርጓቸው። በእነዚህ ሰዎች ብቻ ምንም በደልን አታድርጉ፣ እነርሱ በቤቴ ጥላ ስር ገብተዋልና። እነርሱም ወዲያ ይት ከእኛ ጋር ልትኖር መጣህ እንጂ ልትገዛን አይደለም። አሁንም ከእነርሱ ይልቅ አንተንና እናሰቃይሃለን አሉት። እጅግም ተጋፉት፣ የደጁንም መዝጊያ ለመስበር ቀረቡ። እነዚያም ሰዎች እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤት ስበው አስገቡት። መዝጊያውንም መዘጉት። በቤቱ ደጃፍ የነበሩትንም ሰዎች ከታናሻቸው ጀምሮ እስከ ታላቃቸው ድረስ ዐይናቸውን አሳወሯቸው። ደጃፉንም ሲፈልጉ ደከሙ፣ አጡትም። ሎጥ ሶዶምን ትቶ እንደ ወጣ እነዚያም መላእክት ሎጥን አሉት፦ ከዚህ ሌላ ማን አለህ? አማችም ቢሆን ወንድ ልጅም ቢሆን ሴት ልጅም ብትሆን በዚህ ከተማ የምታውቀው ወዳጅ ቢኖርህ ያለህን ሁሉ ከዚህ ስፍራ አስወጣቸው። እኛ ይህችን ስፍራ እናጠፋታለን፤ ጩኸታቸው በእግዚአብሔር ፊት ትልቅ ሆኗልና እናጠፋትም ዘንድ እግዚአብሔር ልኮናል። ሎጥም ወጣ ልጆቹን ለሚያገቡት ላማቾቹም አላቸው፣ ተነሱ ከዚህ ስፍራ ውጡ፤ እግዚአብሔር ይህችን ከተማ ጠፋታልና። ላማቾቹ ግን የሚያፌዝባቸው መሰላቸው። ጎህም በቀደደ ጊዜ መላእክት ሎጥን ተነስ፣ ሚስትን እና ከዚህ ያሉትን ሁለቱን ሴት ልጆችህን ውሰድ አንተም በከተማይቱ ሰዎች ኀጢአት እንዳትጠፋ እያሉ ያስቸኩሉት ነበር እርሱም በዘገየ ጊዜ እነዚያ መላእክት የእርሱን እጅ የሚስቱን እጅ የሁለቱን ሴት ልጆቹንም እጅ ይዘው አወጧቸው እግዚአብሔር ራርቶላቸዋልና ወደ ሜዳም በወጡ ጊዜ እንዲህ አሉት ራስህን አድን ወደ ኋላ አትመልከት አንተንም መከራ እንዳታገኝ በዚህች አገር በዳርቻዋና በተራራዋ አትቁም። ሎጥም አላቸው፤ ጌቶች ሆይ በጀበሉኝ እነሆ ባሪያ በፊትህ ምሕረትን አግኝቼ እንደሆነ ሰውነቴንም ታድና ዘንድ ቸርነትን አብዝተህልኝ እንደሆነ መከራ አግኝቶኝ እንዳልጠፋ ወደ ተራራ ሸሽቼ ራሴን ማዳን አልችልም። እነሆ ይቺ ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብ ናት፣ እርሷም ትንሽ ናት። ነፍሴን ለማዳን ወደ እርሷ ሸሽቼ ራሴን ላድን፣ ሰውነቴም ከዳንች ትንሽ አይደለችም። እርሱም አለው ስለ እርሷ የነገርኸኝን ያቺን ከተማ እንዳላጠፋት እነሆ እንዳልኸው ልመናህን ተቀብያለሁ። እንግዲህ ፍጠንና በዚያ ራስህን አድን፤ ወደዚያ እስክትደርስ ድረስ ምንም አደርግ ዘንድ አልችልምና። ስለዚህ የዚያች ከተማ ስም ሴጎር ተባለ። የሰዶምና የገሞራ መጥፋት። ፀሐይ በምድር ላይ ወጣች። ሎጥም ወደ ሴጎር ገባ። እግዚአብሔርም በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ። እነዚያንም ከተሞች በዙሪያቸው ያለውንም ሁሉ፣ በከተሞችም የሚኖሩትን ሁሉ፣ የምድሩንም ቡቃያ ሁሉ ገለበጠ። የሎጥም ሚስት ወደ ኋላ ተመለከተች፣ የጨው ሐውልት ሆነች። አብርሃምም በእግዚአብሔር ፊት ቆመ ወደ ነበረበት ስፍራ ለመሄድ ማልዶ ተነሣ። ወደ ሶዶምና ገሞራ ወደ አውራጃዎቹም ሁሉ ተመለከተ፣ እነሆም ነበልባል ከምድር እንደ ምድጃ ጢስ ሲወጣ አየ። እግዚአብሔርም እነዚያን ከተሞችና ሎጥ የሚኖርባቸውን አውራጃዎችን አውራጃዎቿን ሁሉ ባጠፋ ጊዜ አብርሃምን አሰበው ሎጥንም ከጥፋት መካከል አወጣው የሞባውያንና የአሞናውያን መወለድ ሎጥም ከሴጎር ወጣ ከሁለቱም ሴቶች ልጆቹ ጋር በተራራ ተቀመጠ በሴጎር መቀመጥን ፈርቷልና እርሱና ሁለቱ ሴት ልጆቹ በዋሻ ተቀመጡ ታላቂቱም ታናሺቱን አለቻት አባታችን ሽማግሌ ነው በምድርም ሁሉ እንዳለው ልማድ ሊገናኘን የሚችል ሰው በምድር ላይ የለም። ነይ አባታችንን ወይን እናጠጣውና ከእርሱ ጋር እንተኛ፣ ከአባታችንም ዘር እናስቀር። በዚያችም ሌሊት አባታቸውን ወይን አጠጡት፤ ታላቂቱም ገባች፣ በዚያችም ሌሊት ከአባቷ ጋር ተኛች። እርሱም ስትተኛም ስትነሳም አላወቀም። በነጋውም ታላቂቱ ታናሺቱን አለቻት፣ እነሆ ትናንት ከአባቴ ጋር ተኛው። ዛሬ ሌሊት ደግሞ ወይን እናጠጣው፣ አንቺም ግቢና ከእርሱ ጋር ተኚ፣ ከአባታችንም ዘር እናስቀር። አባታቸውንም በዚያች ሌሊት ደግሞ ወይንን አጠጡት፤ ታናሺቱ ገብታ ከአባቷ ጋር ተኛች። እርሱም ስደተኛም ሆነ ስትነሳ አላወቀም። የሎጥም ሁለት ሴቶች ልጆች ከአባታቸው ጸነሱ። ታላቂቱም ወንድ ልጅ ወለደች፣ ስሙንም ሞአብ ብላ ጠራችሁ ይህም ከአባቴ የወለድኩት ማለት ነው። እርሱም እስከ ዛሬ የሞኦባውያን የሞአባውያን አባት ነው። ታናሺቱም ደግሞ ወንድ ልጅን ወለደች፣ ስሙንም የወገኔ ልጅ ስትል አሞን ብላ ጠራችሁ እርሱም እስከ ዛሬ አሞናውያን አባታቸው ነው።